የዩቲ ናስ ዝግጅት ከቀረበ በኋላ እንግዲህ የአዶና አድናቂዎች ለምን ልጃችን አልቀረበም ሲሉ በሰይፉ ቤቤስ ላይ ጠይቀዋል። የእኛ ሀሳብ ሁሉም እየመጡ ምረጡኝ እንዲሉ እድል ማመቻቸት ነው። ስለዚህ አታስቡ፣ እስከ ዝግጅቱ መጨረሻ ድረስ የተመረጡ ቲክቶከሮች እየመጡ ምረጡኝ ይላሉ። በነገራችን ላይ ዶናይን እንዲመጣ ግብዣ ያቀርቡለታል። መጡ የምረጡኝ ቅስቃሴ ማድረግ ይችላል። ሴፊሻ ለምን አንተ ሾው መቅረብ እንደማልፈልግ በግልጽ እና በክብር ላስረዳ ፈልጋለሁ። አንደኛ ነገር በአካል ይህ ጥያቄ ለመጠየቅ መጀመሪያ ሰላምታ፣ ስልክ፣ አንደኛ በክብር አላወራኝም፣ ችላ ብላኛል። እትስ ኦኬ፣ ሜይቢ ቢዚ ሆነ ሊሆን ይችላል፣ ወይም ሌላ ሀሳብ ኖሮ ሊሆን ይችላል። በጥሩ ነገር የምንውሰደው ሁለተኛ ጊዜ ከመኪና ወርጄ መኪና ውስጥ ነበር፣ ከአንተም አክብሬ መጥቼ ሴፍሻ እንዴነ ሰላም ነው ወይ ብዬ ጠይቄ፣ ዲቻ ቦይስ የሚባሉ ልጆች አሉ ከኔ ጋር ናቸው። እና ወደ አንተ ኢንተርቪው ቀርቤ እነሱ ሰው እንዲያውቃቸው ፈልጋለሁ ትንሽ ድጋፍ እንዲያገኙ ብዬ ጠይቄ ነበረ። የሰጠኸኝ መልስ ዝም ብለህ ነበር ያለፍከኝ። ኦኬ ችግር የለውም። ሶስተኛ ጊዜ ማናጀርህ ስልኬን ከሌላ ኢንፍሉወንሰር ጠየቀ። ከዛ የኢንፍሉዌንሰር ደግሞ እኔ ጋ ደወለልኝ። ደወለልኝና ማናጀር እየፈለገ ነው ሰይፉ አለኝ። ኦኬ ለምን እጠብቃለሁ እስከሚደውል ራሴ ወዲያ እንደውላለሁ ደወልኩኝ። ከዛ ማናጀር ያለኝ አሜሪካ እንዳልክና ስትመለስ ደግሞ ስኬጁሎች እንዳሉክ ነው፣ ዊች ይገባኛል። ይሄም ሪስፔክትፉል ቢዚ የሆንክ ሰው እንደሆንክ እርግጠኛ ትልቅ ነገር ነው የአንተ ሰይፉ ሸው ማለት ነው። በጣም ሪስፔክት አደርገዋለሁ። ግን ከዚህ ሁሉ የደበረ ነገር ምንድን ነው? ከዚህ ሁሉ የደበረ ነገር አይ ቲንክ ዛሬ የተናገርከው አሽሙር አሽሙር ነው መሰለኝ። አይ ቲንክ አሽሙር ነው። አየህ እኛ ሰዎች ስንባል መጥፎ የሚባል ሳይድም አለን ጥሩ የሚባል ሳይድም አለን። ችግሩ ሁላችንም ነጭ በግ እንደሆንና ምንም ጥፋት እንደሌለን ገመና እንደሌለን ስለምናስመስል ነው እንጂ የእኛ ገመና ቢሸት ኖሮ ከቤት አንወጣም ነበር። ግልጽ ሆኜ ልንገርክ፣ ችግሩ እኔ ገመናዬን አካፍላለሁ ይህ ገመና የማካፈለው ደግሞ ዝም ብዬ ስድ ሆኝ ለመታየት ሳይሆን በዛ ተመሳሳይ ገመና ዩ ታስረው ራሳቸው ሊያጠፉ የቀረቡ በጭንቀት ያሉ ሰዎችን ለማዳን ስል ነው ገመናዬን ያካፈልኩ እንጂ ጅል ሆኝ አይደለም። እና ዛሬ የተናገርከው ንግግር ደግሞ ይህ ገመናን እያነሳ ነበረ። እነዚህ ቃላቶች ማለት ነው። ይህ ገመና ተጠቅመ ደግሞ እንደኔ አይነት ያሉ ሰዎች ከሚዲያው ገሸሽ ማለት እንዳለባቸውና መደነቅ ወይም ከፍ ከፍ ማለት እንደሌለባቸው መልእክት አድርሰሃል። ሰው ችግሩ ምንድነው መሰለክ፣ ሰይፉ የተናገርከው ነገርና ተግባርክ አንድ አልሆነ። ምክንያቱም በገመና ገመና ከሆነ ወይም ደግሞ በጥሩነት ከሆነ በነጭ በግነትና በእኔ ጥሩ ነኝ ምንም ጎደሎነት የለኝም ከሆነ ዮናስ ወይም ደግሞ ዮኒ ማኛ ወደ ኢንተርቪው አታቀርበውም ነበረ። ምክንያቱም እሱ ብዙ ሰዎችን እየሰደበ ሃይማኖትንም ይሁን በፖለቲካም በብዙ ነገር ሰዎችን እየጠላና እያወዳደቀ የኖረ ሰው ነው። ግን አይ ቲንክ በጥሩ እናስበውና ዮኒ ማኛ አንተ ወደ ሸውክ የጠራኸው ጥሩነቱን በማየት ነው ብዬ አስባለሁ እንጂ መጥፎ የሚባለው ያ ገመና ወይም መጥፎ የሚባለው ሳይዱ ብታየው እንዴት አድርገህ ታመጣዋለህ? ግን ጥሩ ነገሩ አይተህ ወደ ሾው ከአቀረብከው ማለት ነው ችግሩ ግን እኔ ላይ እሱ ነገር አላደረግም ው አይ ቲንክ ያ ሁሉ ጥሩ ያደረግኩት ነገር ሳታይ ያቺ ትንጥ የዋገመና ያልካት ነገር ጠርተክ የተናገርከው ነገር ተናግረሃል ው ምን ልልክ ነው የምፈልገው ወደ አንተ ሾው መቅረብ የማልፈልገው ሳላከብርህ ቀርቼ ሳይሆን ወይም ሳልወድህ ቀርቼ ሳይሆን ኦፍኮርስ ወድሃለሁ አከብርሃለሁ እያየሁህ ነው ያደግኩት ግን የተናገርከው ነገር ደስ አላለኝም። ይነው ከጥሩነቴ መጥፎነቴ መርጠክ ስላየክ ደብሮኛል። ያንተ ምርጫ ነው ኦፍኮርስ ሰይፉ፣ ሁለት ሳይድ አለው። ብዙ ሰው ያንተ መጥፎ ሳይድ ሊያይ ይችላል ብዙ ሰው ደግሞ ያንተ ጥሩ ሳይድ ሊያይ ይችላል። እኔ ደግሞ ያንተ ጥሩ ሳይድ ነው ማየት የምመርጠው ገባህ፣ አለ እና ያኔ ያቺ ትምጥ የገመና የምትባለው ሳይድ እሷን ማየትህ ትንሽ ደብሮኛል። ስለ ምርጫ ቅስቀሳው ደግሞ ወንድሜ የአንተ ምርጫ ቅስቀሳ አያስፈልገኝም። ሰው ከወደደ ከፈለገ ከመረጠ ይመርጣል። ነፃነት አለው። ምን ምረጡኝ ብዬ አልተናገርኩኝም። እኔ ማለት ነው። መኪና ባሸንፍ ብሸንፍ ሽልማቱ ቢመጣ ባይመጣ እኔ ዓለማዊ የሆነ ነገር ኦሬዲ ተለያይቻለሁ። አሚን። ባለባበሴ፣ ባነጋገሬ፣ በፀጉር ስታይሌ ዓለማዊ የሆንኩኝ ሰው ልመስል እችላለሁ። ኦፍ ኮርስ ዓለማዊ ነን ሁላችንም ግን ከመንፈስ ጋር ግንኙነት አለኝ። ሰው ይህ ዓለማዊ ነገር ሊያስደስተኝ ወይም ሊያሳዝነኝ አይችልም። የሰው ጭብጨባ ወይም ደግሞ የሰው ጥላቻ ሊያወድቀኝ ወይም ከፍ ሊያደርገኝ አይችልም። ኦልሬዲ ወድቅ የነበረ አሁን ተነስቻለሁ። ሜይ ቢ ልወድቅም እችላለሁ። ከዚህ ዓለም ነገር ተላቅቄያለሁ። ምክንያቱም ዋናው ስቃዬ እዚህ ዓለም ላይ ነበረ። ሰው ምርጫ ቅስቀሳ አያስፈልገኝም እኔ ልልህ ፈልጌ ነው እና ሜይ ቢ የሰው መጥፎ ነገር ለይተትን ጥዬ እሷን ከምታጎላት ጥሩ ሳይዱን አይተህ ብታደንቀው አይ ቲንክ ጥሩ ነው ብዬ አስባለሁ። ምክንያቱም እኔ እሱን ነው የሚመርጠው ማኛ ብዙ ነገርን ቢሰራ እኔ ማይለት እቺ ጥሩ ነገር ነው which አንዳንዴ ያስቀኛል። ገባህ አይደለ? መጥፎ ነገር ከማይ ማለት ነው። ያ ምንም ምለው ነገር የለኝም ወዳለሁ። ሰይፉ ሰይፉ ፋንታሁን አድርሱልኝ። ሰይፉ ፋንታሁን በዘረኝነት ማንም ማያቀር እኔ ደቡቦች በጣም ማዝ ነው። አንድ ነገር ልንገራችሁ፣ በጣም ነው የምወዳችሁ። ሶስት የድቻ ልጆች ስላነሳ አዶናይ፣ እሱ ባልሰራው ስራ፣ እሱ ባልሰጠው ገንዘብ፣ እሱ ምንም ባላደረገው ነገር እውቅናውን ተጠቅመው በሌሎች ገንዘብ እንዲሰጡ ስላደረገ ብቻ የደቡብ ልጆች በሙሉ አዶናይ ልዩ ሰው ነው እያላችሁ አላችሁ። እኔ ዩቲ አስታውሳለሁ ለምንድን ነው ደቡብ ላይ ደቡብ ላይ ለተራቡት ጌዶ ጌዶ ማህበረሰብ ነው፣ ጌዶ ነው። ለጌዶ ጭቃ ውስጥ እየገባች ከጭቃ እየወጣች ከጎፋ ጎፋ፣ ቴንክ ዩ ጎፋ ላይ ጭቃ እየገባች ጭቃ እየወጣች እየወደቁ እየተነሱ እህቶቻችን ለጎፋ ሲረዱ የነበሩ ገንዘባቸውን ይዘው ሄደው ሲያደርጉ የነበረው እነ ዩቲን ትታችሁ ይህ ሴጋ የሚመታ ባለጌን አምጥታችሁ ሶስት ድቻዎችን ለሌላ ሰው ስለሰጠና እንትን ስላደረገ በጣም በቃ የደቡብ ምናምን እወደዋለሁ፣ በዚህ ወጥቶ በዚህ ወርዶ እየተባለ ሲጨፈርለት ዋልን እና ትረሳላችሁ። ውለት አትርሱ። ዩቲ በጣም ጀግና ነሽ። ጀግና ጀግና ጀግና ነሽ። ምንም ያልሰራ ሰውዬን ግን ሰማይ ሰቅላችሁ ምን አረጋችሁት? የውሸት የውሸት ተጫውታችሁበት ና ዩቲ እውነት ጭንቅላት ካላችሁ ድራማ የሰራች ኢትዮጵያ ላይ ብዙ ነገር ያደረገች በአንድም ነገር ላይ ዘሯን ብዙ እንዲያውም ሰይፉ ላይ ተቀርባ ነው የወሊሶ ልጅ መሆኗ የተናገረችው ና ከዚ የለም ሰይፉ ትግራይ ጠል ነው ብለው መጡ። ስለ ትግራይ ምን ብሎ ያውቃል? ስለ ህዋት በጣም ነው የምንጠላት፣ ህዋትን በጣም ነው የምጠየፋት፣ ስለ ትግራይ ማለት ነው። ስለዚህ በዘር ወስደው በዘር አድርገው የድቻ ሶስት ልጆች ስለተነሱት ደቡብ አዶና አዶና እያሉ መንፈራፈር ጀመሩ። ወደ ዘር ወስደውት ይህም ቪዲዮ ለሰይፉ ፋንታሁን ሼሪ እያደረጋችሁ አድርሱልኝ በጣም ወሳኝ ቪዲዮ ስለሆነ ሙሉ ተመልከቱልኝ፣ ሼር አድርጉልኝ። ይህንን ጋጠወጥ ይህንን ባለጌ ይሄንን ተሳዳቢ አንተ ሾ ላይ ያቀረብ ሰይፉ ፋንታሁን ይህን ልጅ ለምን አላቀረብከ? ምን አጠፋ? ቢቀርብ ለብዙዎች አስተማሪ የሆነ መልእክት ቢያስተላልፍ ምንድ ነው ችግሩ? ሰይፉ ፋንታሁን፣ ከጠሉ ጋ አልጠላም፣ ከወደዱ ጋ አልወድም። ስወድም በምክንያት ነው፣ ስተችም በምክንያት ነው። በነፈሰበት አልነፍስም። ትልቅ ጋዜጠኛ ነህ፣ የቲቪ ሾው ባለቤት ነህ፣ አደንቅሃለሁ ግን ይሄንን የሆኒ ማኛ የተባለን ጋጦጥ ባለጌ፣ ዘረኛ፣ ተሳዳቢ አንተ ሾላ አቅርበ በርካቶች ህፃናቶች እንዲመለከቱት አድርጋል ደግሞ ደግሞ ይሄ ልጅ ደግሞ በአሁኑ ሰዓት ሶሻል ሚዲያ ኢንፍሉዌንሰር ነው። በርካታ ተከታዮች አሉት። ጥሩ ነገር እየሰራ ነው። ቢቀርብ ምንድን ነው ችግሩ? ነው ያራዳ ልጅ ምንድን ነው ጥፋቱ? አንድ ኤግዛምፕል ንገር ወንድማችን ሰይፉ ፋንታሁን። ሜቄዶኒያ ላይ የሰራውን ስራ በርካቶች ሲያደንቁ ነበር። የዛን ያደንቃሉ አያል ዛሬ ሲጠሉ አልጠላ። ግን ደግሞ ስታጠፋ ልክ ካሉ ነገር እነግርሃለሁ በስነ ስርዓት ማለት፣ ሴፍ ፋንታሁን ፊት ለፊት የምናገር ነኝ፣ በጀርባ የማማሰው አይደለሁም። ሴፍ ፋንታሁን፣ የአርቲስቶች ስሞታ ነው የምታቀርበው አብዛኛውን ጊዜ ጥፋትን ምን፣ አብዛኛውን ጊዜ አርቲስቷ ማገጠች፣ አርቲስቱ ማገጠ፣ ቲክቶክ ላይ ተተቸ ምናምን፣ ትርካ ምርኬ ወሬዎች አብዛኛዎች ቲክቶክ አንተ ሾለ ይቀርባሉ። የጥበብ ሰዎችን ማቅረብ አለብህ ብራዘር። ስለዚህ ሴፍ ፋንታሁን ጥሩ ጋዜጠኛ ነህ፣ አዎ እውነት ነው። ግን ደግሞ ስህተቶች አሉብህ። ከምር የምልህ ይህን ጋጠወጥ ያቀረብህ ይህን ልጅ ብታቀርቡ እንደ ችግር የለውም ሮፍናን፣ ይህ ቪዲዮ ላንተ ነው። ቢከዝ ሪፖስት ያደረግከው ቪዲዮ አይቼዋለሁ። የሆነ ሰው ልኮልኛል። እኔ ደግሞ በጣም ነው የምወደው በጣም ማደንቀስ ሰው የሀሳብ ላይ ካፍል ፈለግኩኝ ማለት ነው የሆነ ልጅ ስለ መሰገጥና አዋቂነት ፖስት ያለው ነገር አለ አልሰግጥም አልሰግጥም ምናምን እያለ ማለት ነው አዋቂነትን እያደነቀ ኦፍኮርስ አዋቂ መሆን ማንንም አልጎዳም ግን ችግሩ ምንድነው መሰለክ ሮፊ አንተ ለራሱ እዚህ ደረጃ የደረስከው ሰግጠህ ነው ቢከዝ ልንገርህ መጀመሪያ አስታውሳለሁ አንተ ሙዚቃ ስትጀምር አሁን ያለበት ደረጃ ከመድረስህ በፊት አስታውሳለሁ ከስምንት ዘጠኝ ዓመት በፊት ጂም ስፖርት እየሰራው አንተን ሰማ ነበረ ማን እንደሆን ካላቅም ነበር እውነት ስናገር ግን እሰማህና ወድህ ነበረ። አሁን የምል ነገር ምንድን ነው? አንተ የዛኔ አዋቂ የነበርከው የድሮ ህይወትህን ነው። ሮፍናን ሮፍናን አልነበረም የዛኔ ሮፍናን ታሪኩ ነበር፣ የድሮ ታሪኩ ነበር ሮፍናን። የዛኔ ሮፍናን ይህ አሁን ያለው ሮፍናን አልነበረም። ስለዚህ አንተ የነበረህ እውቀት ስላለፈው ታሪክህ ብቻ ነበረ። ግን የሆነ የአእምሮ አካል ውስጥ ማለት ነው ሮፍናን እዚህ ደረጃ መድረስ ይችላል ብሎ አመነ ገባህ ሮፍናን ኢትዮጵያን በሙዚቃ ይቆጣጠር ብሎ ይቆጣጠራል ብሎ ማመን ጀመረ። የዛኔ ነው ምልክ ገባህ። አሁን ያለበት ስኬት ይታየህ ጀመረ። ለዛም ነው ጉዞ የጀመርከው መንገድ የጀመርከው እኛን በሙዚቃ ለማዝናናት እና አንተም ትልቅ ራስን ትልቅ ደረጃ ለማድረስ ማለት ነው። ግን በእርግጠኝነት አንተ ያጋጠመ ነገር ልነግረህ እፈልጋለሁ። አሁን የዛኔ አላማ ስታየው ትልቅ ደረጃ መድረስ እችላለሁ ብለህ ስታስብ የመጣልህ ነገር ምንድን ነው? አንተ እኮ ይህ አታውቅም። ፒያኖ መጫወት እኮ አታውቅም፣ ቢት መስራት እኮ አታውቅም፣ መዝፈን እኮ ያን ያህል አይደለም፣ ምናምን የሚሉ በጣም ብዙ ኔጌቲቭ የሆኑ አሉታዊ የሆኑ ሀሳቦች ነበሩ። እሱ ብቻ አይደለም፣ አንተ እኮ ከዚህ ሰፈር እኮ ነው የመጣኸው፣ አስተዳደግህ እኮ እንደዚህ እኮ ነው፣ ቤተሰብ ምናምን እያለ አንተን ሊያወዳድቅ የሚሞክር የአይምሮ አካል አለ። ግን አንተ እሱን እሱ ድምፅ ያለፍከው በእውቅና ብቻ ሳይሆን በመሰገጥ ነው። እነሱ ድምፆች እየሰማሃቸው ግን በማይታየው ነገር አምነህ ይሳካልኛል ብለህ ሰግጠህ መስራት ጀመርክ። ሰግጠህ መማር ጀመርክ። አየ መሰገጥ ማለት ዝም ብለ ጀዝባ መሆን ማለት አይደለም። ዝም ብለ ራስን ወደ አደጋ መክተት ማለት አይደለም። እነዛ መጥፎ ሀሳቦችን አለመስማት ነው። እየተናገሩ እያሉ እንዳልሰማ አስመስለ ወደ ዓላማህን መጓዝ ነው። መደደብስ ምንድን ነው? ድድብ ብበሉ ያልኩት እኔ ለእነዛ መጥፎ ድምፆች ነው። እነዛ መጥፎ ድምፆች አውቀው ሊሸውዱ ይሞክራሉ። በቂ እንዳልሆንክ እንደማጠቀም፣ ከሰው በታች እንደሆንክ፣ ትልቅ ደረጃ መድረስ እንደማትችል እየተናገሩ ሊያሳንሱ ይሞክራሉ። ድድብ የምትለው ደግሞ በነዛ መጥፎ ድምፆች ነው። አንዳንዶቻችን የአንድ ሰው ታሪክ ሳንሰማ ሳንረዳው ምን እንሆናለን? የራሳችን አስተሳሰብ ያሸንፈናል። ስለዚህ ሮፊ ላስረዳ ብዬ ነው፣ ቢኮዝ በጣም ስለምወድና ስለማከብርህ ኤክስፕሌን ላርግልህ ብዬ ነው። እወድሃለሁ። ነፃነት ካንተ ጋር ዘፈን ብትሰራ በጣም ደስ ይለኛል። ቻው ሮፍናን። ልጅህ ላስተዋውቅህ፣ ሪኢና ሮፍናን ትባላለች። ታሪኳ ትንሽ ላካፍልህ ማለት ነው። አንድ ቀን ወደ መቀሌ መጥተህ ነበረ፣ ባሎኒ ኮንሰርት ነበረ። የዛኔ ኮንሰርት በነበረ ጊዜ ማለት ነው፣ በር ላይ ተጥላ ነበር የተገኘችው ማለት ነው። ከዛ ማን ብለው ሰየሟት ሪኢና ሮፍናን። ስለዚህ አባቷ ነህ ማለት ነው። እንግዲህ እንደምታያት በጣም ነው የምታምረው፣ ቆንጅዬ ነች። አራተኛ ወርዋ ነው አይደለ? ከተወለደች ወደ አምስተኛ ወርዋ እያለፈች ነው ያለችው። በጣም ነው የምታምረው። እዚህ መቀሌ ነው ያለችው። መጥተህ ብታያቸው በጣም በጣም ደስ ይለኛል። ልክ እንደምታያት እነዚህ ህፃን ልጆች ማለት ነው ድጋፍ የሚፈልጉ ልጆች ናቸው፣ እና እሷ ነች እንግዲህ እነሱን እየደገፈች የምትገኘው። እና ጋይስ መጥታችሁ በየአቅማችሁ ብታግዙ በጣም በጣም ደስ ይለኛል ማለት ነው። እንደዚህ የሚያማምሩ ትናንሽ ህፃን ልጆች አሉ እንግዲህ።